ሰላም ጤና ይስጥልን ተመልካቾቻችን። በዛሬው ዝግጅታችን ስለ አንድ ወጣት ፓይለትና በአሁኑ ሰዓት አርሶ አደር በመሆን ኑሮውን ስለሚገፋ አብራሪው ገበሬ ታሪክ ነው። ተከታተሉን። ወጣት ዮሐንስ ተስፋ ይባላል። የ33 ዓመት ዕድሜ ላይ ይገኛል። የተወለደ የትምህርት ደረጃውንና እንዴት ወደ ሥራ ገባ ከባለ ታሪኩ አንደበት ምንስማ ከየተወለድኩት በጎጃም አካባቢ ደጀን ወረዳ እዚህ ሰብሽንጓ አለክታም የሚባል ቀበሌ ነው። ትውልጅ ያደግኩት ኤሌመንታሪ ትምህርት ነው የተማርኩት እዚሁ ነው። ሀይ ስኩል ደጀን ቀጠልኩኝ፣ ፕሪፓራቶሪ ብቻና ከፍተኛ ትምህርት መቀሌ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ግራጅዌት አድርጌ ያለሁ። መቼ ነው? ዓመተ ምረቱ ሁለት ሺህ ላይ ነው። ሁለት ሺህ ክላስ ኦፍ ቱ ታውዘንድ ነበርኩኝ። ከዛ ጋር እንደወጣው አንድ ዓመት አካባቢ ስራ ፍለጋ ላይ ነበርኩኝ። ከዛ በኋላ ሁለት ሺ አንድ ደብረ ማርቆስ ፖሊቴክኒክ ኮሌጅ በኤሌክትሮኒክስ መምህርነት እዛ ብዙም አልቆየው። እዛ እየሰራው ያለ አየር መንገድ ቫካንሲ ሲያወጣ ሄጄ ተወዳደርኩኝ፣ ፈተናውን አለፍኩኝ። አቪዬሽን አካዳሚ ጆይን አረኩኝ ማለት ነው። ከዛም ትሬኒንጉንም ጨረስኩኝ በአግባቡ ለኮመርሻል ኦፕሬሽን የሚሆኑ ስልጠናዎችንም ወሰድኩኝ። ኪ400ን ጆይን አረኩኝ ማለት ነው። ከዛ ስራውን ጀመሩ። ኪ 400 ላይ ለአንድ አመት ከ9 ወር አካባቢ ሰራው። በመሀል ትራንዚሽን መጣ ወደ 767 ከዛ ትሬኒንጉን ወሰድኩኝ። ግራውንድ ክላስ ሲሙሌተሩን እዚሁ ነው አዲስ አበባ ነው ያለው፣ ወሰድኩኝ ለሁለት ወር ሰርቻለሁ አለው እዛ ማለት ነው። ስልጠናውን በተለያዩ ቦታዎች በሀገር ውስጥና በውጭ ሀገር ለመውሰድ እድል አግኝቶ አውሮፕላን ማብረር ደረጃ ላይ ደርሷል። በመሀል ታስታውሱ እንደሆነ ሀይለ መድን አበራ የሚባል የሰቨን ፋይቭ ሰቨን ሰቨን ሲክ ሰቨን ኮፓይለት ነበረ። እሱ በሲኒየር ኮፓይለት ነው ማለት እኛን አምስት አመት ስድስት አመት ምናምን ይበልጠናል። እና እኛ ትሬኒንግ እያለን ላይን ትሬኒንግ ሰቨን ሲክ ሰቨን ቴላቪቭ በር ነበረ እሱ አሲስት እያደረገኝ ማለት ነው። ገና ሙሉ ኮፓይለት አልሆንኩም። ያ ብዙም አላቆም። እሱ እንዲህ በመልክ እንተዋወቃለን እንጂ ከሰዎች ጋር ብዙ ክላሶች ካልሆነ አትተዋወቅም። ግን እዛ ላይ ነው ፕሬስ ታደርግ ትተያያለ፣ ሰላም ትባባላለ እና ሌኦቨር ነው ቴልአቪቭ በደን እናድራለን። እሱ ጋር አንዳንድ ነገሮችን ያሳየኛል፣ ብሪፍ ያደርገኛል እና አሁን እዚህ ሀገር ፍላይት ደዊ የምንጠይቀው እሱን ነው። እኔ አዲስ ነኛ፣ እሱ ብሪፍ ያደርገኛል። ለምሳሌ አሁን ናይሮቢ የሚሄድ ከሆነ ናይሮቢ እንዴት እንዴት ነው ይለዋለሁ። እሱ እዛ ያለውን ነገር እዚህ ቦታ አስተድ እንዴት ያደርጋለህ፣ እዛ አስተድ እንደዚህ ትሆናለህ። ምክንያቱም በአብዛኛው ስራውን የሚሰራው ኮፓይለት ነው። እንትኑ ዲዩቲው የተከፋፈለ ዲዩቲ ያለ፣ ግን ያ አይሰራም። ኦን ፔፐር ተጽፏል እዛ ግን አይሰራም። ሞስት ኦፍ አክቲቪቲውን የሚሰራው ኮፓይለቱ ነው። አይነግርም፣ ካፕቴኑ ኤክስፔክትድና በቃ አውቀህ ነው የምትል ሁሉን ነገር ማለት ነው። ለዛ ለዛ ሲኒየር ኮፓይለት ያስፈልጋል። እዛ ያለው ነገር ደግሞ እንዲህ በአካባቢ በምናምን ነው ትውውቁ ማለት ነው። አንድ ክላስ ባች ካልሆንክ በአካባቢ በምናምን ነው እና ከእሱ ጋር እንዲህ አልፎ አልፎ ተገናኝተን እንኳን አናውቅም። ብቻ ለይድ ስልምናን በስልክ ጠይቀዋለሁ። ይሄ ነገር አለ፣ የዋላ ዋላ ስትሪ ነው ወይ? አንድ መቶ ሃያ ሰዓታትን በመብረር ስራውን በማከናወንን ላይ እንዳለ ለስራው መልቀቅ ያጋጠመው መሰናክል ምን ይሆን? አንድ ቀን ዱባይ እንበራለን። ዱባይ ፓትሪዚዮ ይባላል፣ ጣሊያናዊ ነው ካፕቴኑ። ፓትሪዚዮ ማለት የሃይለ መድና በራ አይጃክ ያደረገው ነው፣ ወደ ሮም ሲሄዱ ማለት ነው እና ጣሊያን ያው እንትና ሌዚ ፌር ናቸው በተፈጥሮ ማለት ነው። በጣም ቸልተኛ ናቸው። ወደ ዱባይ እኔ ነበር የምበረው። በረርን። ካረፍን በኋላ ኦንግራውንድ የሚነዳው እሱ ነው፣ ካፕቴኑ ነው። እኔ ኤርፖርት ቻርት አለ፣ የምንሄድበትን መንገድ የምናየው ማለት ነው። እሱን በዚህ በዚህ ያደርጋችሁ ምናምን ሲለን እሱን መቆጣጠር ነው፣ ይህኔ ስራዬ ውጭውን እቆጣጠራለሁ እኔ ኢንሲደንት እንዳይ